የተመላላሽ ትከሻ ተካትኖ ሰምተሃል? እንግዲህ አስደንጋጭ ነው? ትክክለኛው ይህ ተመላላሽ ምንድን ነው? እንግዲህ እንደምታውቁት ትከሻ መቀመጫ አንድ ኳስና መቀመጫ አለው። ኳሱ በውጭ እና መቀመጫው በውስጥ ነው። እና ትከሻ መቀመጫ ሲጎዳ መቀመጫ መተካት አለብን። ነገር ግን ተመላላሽ የተባለ የትከሻ መተካት አይነት አለ፤ በዚህ ውስጥ ኳሱን ወደ ውስጥ እና መቀመጫውን ወደ ውጭ እንቀሳቅስ እና በእርግጥ እነዚህ ወደ ብረት እና ፕላስቲክ ይቀየራሉ። እንግዲህ በተመላላሽ ትከሻ መተካት ውስጥ የኳስና መቀመጫ አቀማመጥ እንቀይራለን እና በብረት እና ፕላስቲክ እንቀይራቸዋለን። በዚህም የትከሻ እንቅስቃሴ ለማሳለል ይሆናል። ከመደበኛ መቀመጫ መተካት ጋር ሲነጻጸር፣ ይህ ከሮታተር ካፍ ጡንቻ ላይ ያለውን እምነት ያነሳል እና በተወሰነ አይነት የተጎዱ በሆኑ ታካሚዎች ዘንድ የተቀየረ የእንግዲህ ትከሻ መተካት አስተማማኝ ይሆናል። ስለዚህ ለትከሻ መተካት እንደ ተመራጭ ከሆኑ ተመላላሽ ትከሻ መተካት ለእርስዎ ይሻላል ወይም አይሆንም እንደሚሆን ማረጋገጥ ይኖርብዎታል።